ጡናገባሽ ነቃ ብላ ሙዳችን አትግደሉ ሜን ወይ ቡቻን እንቀይርልኝ ካሜራ ምናምን ሆኑሆ ለማንኛውም ጋይ በዛሬው ቪዲዮ አዲስ አበባ ውስጥ የኤሌክትሪክ መኪና በጣም የተነዳቻለች፣ በጣም ለብዙ አመት እንዲያውም ይኸው ለብዙ ዓመት ስላችሁ በኤሌክትሪክ ደረጃ ማለት ነው። እና እሱን ቴስት ድራይቭ እናደርጋለን። እንደገና ደግሞ መኪና ከያዝን ኦልሞስት አንድ ወር ሊሆነን ነው። ስለዚህ እስኪ ያለን ኤክስፔሪያንስ እንነግራችኋለን። ከዛ በተረፈ ደግሞ በጣም ብዙ ሰው ቱር ኤንድ ካር ሬንታል ጥያቄ እየጠየቃችሁ ነበረ። ዛሬ በአብርሃም ታግዞ እንጠይቃለን ማለት ነው። ጥያቄ ካሜራማን ምርም። ለማንኛውም ጋይስ አብሬሽ እንዴት ነው? አለን አለን ቅዱሴ በሚገርሙ ዛሬ ሙሉ ጀማው ነው። አንተስ ያዘው ጋይስ እንግዲህ ቅዱስ ካር ሬንታል ያው ቢሮአቸው እዚህ ጋር ነው፣ ቡቻ ለመጀመሪያ ጊዜ ነው። ለማንኛውም ሰው ምንድን ነው የምናደርገው? አብረሽ ጥያቄ ታዘጋጃለህ። ቅዱስ ካር ቱሪን ካር ሬንታል ወደዚህ ጥያቄ አለ

ምን ማ የአሜሪካ መንገድ ነው? ማቆም አላቆም። በዚህ ዶላር አስቀጣኝ። ለማንኛውም ጋይስ ቅዱስ ካሬንታል ደርሰናል። እንደምታዩት የቅዱስን ቤት ላይ አይ ቅዱስ ካሬንታል ይላል። ያዘው ሰላም ነው አለን ብቻ ሰላም አትሉ። እንኳን ደህና ቆየሽ

እሺ ሰላም ነዋል። ያው እንግዲህ የቅዱስ ቱር ኤን ካር ሬንታል ቤተሰብ ከሆንን አንድ ወር ሊሆነን ነው። እስቲ ያው እኛም በጣም ደስተኞች ሆነናል በእናንተ በካምፓኒውም እንዲሁም ደግሞ ቱርም በቱርም ደረጃ በጣም ደስተኞች ሆነናል። ስለዚህ አብርሃም ትንሽ ጥያቄዎች ጥያቄዎች አፋጥሻለሁ የመጠየቅሽ ቅዱስ ካር ሬንታል የቱር። የምንሰጣቸው አገልግሎቶች ምን ምንድን ናቸው የሚለውን ከመጀመሪያ ጀምሮ ልጠይቅሽ። እሺ፣ የምንሰጣቸው አገልግሎቶች የመኪና ኪራይ፣ የቱር ፓኬጅ ማዘጋጀት፣ እንዲሁም ዘመናዊ የሆኑ መኪኖችን ማስመጣት ከውጭ ሆነ ከሀገር ውስጥ ለሚመጡ እንግዶቻችን ደግሞ ቪፒ ቱር እናዘጋጃለን። ይህን ይመስላል። በጣም እንዲሁም ደግሞ ደንበኞች እናንተ ጋር መኪና ለመከራየት ሲመጡ የሚያስፈልጋቸው ቅድመ ሁኔታዎች አሉ እና ምን ምን ናቸው የሚለውን እሱንም በ የሚያስፈልጉት ነገሮች መታወቂያ ፓስፖርት፣ ቅድመ ክፍያ፣ ህጋዊ መታወቂያ ያለው ምስክር፣ እንዲሁም ቅድመ ክፍያዎች ናቸው እና ከ15 ቀን ቀድሞ ቡክ ማድረግ ከድርጅቶች ፌር ጋር ከሆነ ደግሞ ከ72 ሰዓት ቀድሞ ቡክ ማድረግ ነው የሚኖርባቸው። ቢሮ መጥተው ውል ማድረግ አለባቸው። እንዲሁም ደግሞ ቅዱስ ካሬንታል እና ኤንድ ቱር ከሌሎች የመኪና ማከሪያ ለየት የሚያደርጋችሁ ነገር ምንድን ነው? ለየት የሚያደርገን ነገሮች እንዳልኩ ቅድም ዘመናዊና ጥሩ ጥሩ መኪኖችን እናቀርባለን። በቱሩም ላይ ደግሞ የራሳችንን መኪኖች ስለምናቀር ዋጋችን በጣም ተመጣጣኝ ነው። ሰው ያለ የት ያደርገናል። አንድ ጥያቄ ያለኝ የመጨረሻ እና እሱም ቅዱስ ካሪንታል ኤንድ ቱር ምን ምን አይነት መኪኖች አሉ የሚለው። እኛ ያሉን መኪኖች የኤሌክትሪክ የነዳጅ እንዲሁም ሃይብሪድ መኪኖች ናቸው። ግን አብዛኛው ከስተመሮቻችን የኤሌክትሪክ መኪና አይጠቀምም፣ የነዳጅ ነው። ምክንያቱም ደግሞ በቤታቸው ሆነ በመስሪያ ቤታቸው ቻርጅ ስለማያገኙ በቀላሉ። ነገር ግን ከሶስት ወር በላይ ለሚከራዩ ደንበኞቻችን ቤታቸው ቻርጅ በማስገጠም እናከራያለን። ቤታቸው ሲ ትገጥማላችሁ? እንገጥማለን። ከሶስት ወር በላይ ለሚከራዩ ማለት ነው። የሶስት ወር በላይ ሲሆን ክፍያው እንዴት ነው? ዲስካውንት አለው? በደንብ ዲስካውንት አለ። ያው አጭር ጊዜ ሲሆንና ረጅም ጊዜ ልዩነት አላቸው። ቅድመ ክፍያ እሱን በንግግር ነው። አዎ ስምምነት ነው። አብርሃም እንግዲህ ቀረ ጥያቄ ካለ? የቀረ ጥያቄ እንኳን የለኝም። በጣም አሪፍ። ደስ በሚል ሁኔታ መልሳ ያለች። ባለ አስተያየት ሊሆን ይችላል። ጥያቄ መጠየቅ ትችላለህ ቢያንስ ቡቻ ይኖረዋል ብዬ ተስፋ አደርጋለሁ። ኖር እናመሰግናለን። እንዴት ነሽ? እና በጣም ደስተኛ አሁን ከእኛው ስታዩ መኪና የሚያጋጭ ይመስልሽ? ማን ነው አንተ? አልችልም። መሪውን እራሱ ነክቼው አላውቅም

በጣም ካሜራ ካሜራማኑ ራሱ እያሳቀኝ ነው። እና አይ፣ በእኛ ጋር ሶስት መኪና አይቻለሁ። በእኛ ጋር ካሉት በጣም አሪፍ እና ቆንጆ መኪና ናቸው። በጣም ማለት ነው። እኔ አይቼ ማላቆን ነው ያየሁት አንደኛውን። እስካሁን አንለደው ምነት ለመናገር አንለዳም። ለምን መሰለህ? እንዳላጋጭ ያው የሰው መኪና በጣም በጣም በዚህ አጋጣሚ ሁላችሁም ያው መኪና መከራየት የምትፈልጉ ሰዎች እስቲ ቅዱስ ካሬንተር ቅዱስ ቱርና ካሬንተር መጣችሁ ፕሊስ ቼክ ብታደርጉ ደስ ይለኛል። እስከዛሬ በጣም የተንከባከቡን ኢቨን የሆነ ነገር ሲፈጠር ጭረት እንኳን ባለፈው አይታቸኋል። መኪናው ከኋላው ፍሬቸው ጋር ሲጫር እንኳን በሌላ መኪና ቀይረውን ከዚያ ያኛውን ደግሞ ራሳቸው በኢንሹራንስ እያሰሩት ነው ያሉት እና በጣም በጣም እናመሰግናለን። ስለዚህ

የመኪናው ታርጋ ቁጥር አለ። ከዛ ደግሞ የመኪናው እንትኖች ምናምን የሚያስፈልጉት እንትኖች፣ ወሩ አለ፣ ከዛ ቀን አለ። ከቀን በቀን በቃ ማስፈላጊ ነገሮች እንዳለ የተከራዩ ውል ምናምን ነው። ግን እዚህ ጋር ለመድረስ ብዙ ፕሮሰሰሮች አሉ፣ ብዙ አካሄዶች አሉ። አሁን ሰዎች ብዙ ቀላል ይመስላችኋል፣ እና አካሄድ አላቸው። እሷም እንደተናገረችው አሁን እሷም የተናገረችው ነገር ምንድን ነው? ሁሉ ነገር ዶክመንቱን ከጨረሳችሁ በኋላ ነው እዚህ የሚፈረመው ማለት ነው። መጥተዋል አለ ሁሉ ነገር ካለቀ በኋላ እዚህ መቶ የሚፈርሙት ማለት ነው። ሁሉ ነገር አዘጋጅተው መምጣት አለባቸው። ገና ሲመጡ ማለት ነው። ሁሉ ነገር ካለ ቀድሞ ቡክ ማድረግ አለባቸው። በግላቸው ለመያዝ ከሆነ ከ15 ቀን ቀድሞ ቡክ ማድረግ አለባቸው። አሁን አዲስ መኪና ሳይሆን አዲስ መኪና ነው ማለት አዲሱ እኛ ምን ይዞ አይደለም። አንተ ቴስት ድራይቭ ልናደርግ ነው አይደለ? አይደለ? አዎ፣ እንደዚያ ነው። ስለዚህ አንድ አዲስ አበባ ውስጥ አንድ ኤሌክትሪክ መኪና በጣም ለምሳሌ ብዙዎቹ እንዲሁም የምታይዋቸው አዲስ የመጡት ላይ አንድ ሁለት አመታችሁ ነው ገና አይደል? በዚህ ሁለት አመት፣ ስለዚህ ከዛ በዚህ ሁለት አመት ወይ ደግሞ ሶስት አመት የተነዳ አንድ ኤሌክትሪክ መኪና አለ። እስካሁን ከመጣ ኤሌክትሪክ መኪና አዲስ አበባ ውስጥ አለ። ደውም እሱን ቴስት ድራይቭ እናደርገዋለን። የተቀያየርን ኦርብ፣ አንተ በእኛ እኔ ደግሞ ያኛውን ይዘውና፣ እስቲ ኤሌክትሪክ መኪና ለመጀመሪያ ጊዜ አዲስ አበባ ውስጥ ለነዳ ነው። ሃይብሪድ ማለት ኤሌክትሪክ ነው ግን ማለት ነው። ኤሌክትሪክ የሚሰራው ማለት ነው። ግን አሁን ከቢሮ ወጥተን አንድ ቅዱስ ቱርና ካሬንታል እናች የኤሌክትሪክ መኪና ከሁለት ዓመት በላይ ተነድቷል። አልሺ? አዎ ከሁለት ዓመት በላይ ያ ሁለት ሺህ ሀያ ሁለት ምርት ነች። ስለዚህ ሁለት ዓመት ተነድቷል። አሁን ስለ እሱ የሚያብራራ ሰው ላገናኝ ነው። ሌላ ሰው ማለት ነው፣ ሌላ ሰው ታገናኘኛለች። በዚህ አጋጣሚ ይሄን መኪና ራሳቸው አከራዩታል። ሙሉ ኤሌክትሪክ አላቸው፣ ሙሉን እነዳጅ አለ፣ ሃይብሪድ አላቸው አይደል? ብዙ አይነት የሌለው ነገር የለም። ስለዚህ ንግባ መሰለኝ። አንተ ነህ፣ እሱ ነው የሚነግረኝ ማቲያስ አለ ሌላ ሰው። አዎ ሌላ ሰው አለ። ሰላም ያው፣ ማቲያስ ይባላል። ያዘው እንዴ ነው። አሞና ያለውን ነገር በደንብ አብራርቶ ይነግርሃል። ሙሉ ኤሌክትሪክ ነድቼ አላውቅም። መጠንቀቅ ያለብኝ ነገር አለ አላቅም። እንዴ ይሄን ያላስፈራልኝ መኪናውን። አይ፣ ጋይስ፣ ለማንኛውም ሙሉ ኤሌክትሪክ መኪና ልነዳ ነው። ማቲያስ፣ ያ በደንብ ተዋውቁት። እሱ ነው የሚያስረዳኝ። እንደምታዩት ከፊቱ እንዳለ ባዶ ነው። ሙሉ እዚህ ጋር ያለው እንትኑ ሙሉ ሲሰሙ እዚህ ጋር አለ። ከዛ ማርሹ የሆነ

እነኝህስ ያው እንትኖቹን ለሚያሳይክ እዚህ ጋር የመኪኖቹን ይሄ ኢንፎቴመንት ሲስተሙ ነው። ምን ያህል እንደሄደም አሁን በዚህ ራሱ ማየት ይችላል። ሶስት ዓመት በመሳ እንዳልኩ በሶስት ዓመት ሀያ አምስት ሺ ማለት ነው። ግን አሁን እንትኑ ወደ እንትኑ ሄደ፣ ወደ ኮስት ምናምን ብንሰራው አይገናኝም። አሁን ከነዳጅ መኪና ጋር ያለው እንትን በጣም ሴቭ ያደርጋል፣ ሴቭ ያደርጋል። ኮስትም፣ ሰርቪስም በጣም አሪፍ ነዳጅም። ከዛ አሁን ለምን የሚጠብቀው እንደዚህ ከፍ እንዲል ነው። ከዚህ በላይ ከፍ ይላል። ይሄ ነው ግን መሳብ ትችላለህ። ከዛ እንደዚህ ማለት ምንም ማንልም ምንም ማንልም፣ እየለመድን ነው። ከዛም ዋንቲንግ እንትን ማለት እንትን አለ የራሱ ሴንሰሮች አሉት። ሴንሰሮቹ መኪና ሳይ ሰው ሲገባብህ ምናምን ነገር ራሱ ዲቴክት ያደርጋል እና መደንገጥ የለብህ። ነገር ራሱ አንዳንድ ኢንፍሉዌንስ ነው የሚይዘውን እኛውን ይዘናል ብለን እግራችን የምናስቀምጥበትም ራሱ ሊያስደነግጥ ይችላል። እዚህ ያደርግባል እና ቀይ ሆኖ ሊበራ ይችላል እንዳትደነግጥ። የመጀመሪያ አክስሎ ነው። ኤሌክትሪክ ጋዝ ምንም አይፈልግም። ይሄ በቃ ፉል ኤሌክትሪክ ነው። ምን ያህል ይፈጃል? ያው ሶስት አይነት ቻርጀሮች አሉ። ቤት የምታደርግበት ቻርጀር አለች። በጣም ስሎ አለች። ሶ ኦቨርናይት ነው ይስ ኦቨርናይት የሚደረገው አለ ስምንት ሰዓት አለ። ከዛ ደግሞ ይሄ አሁን ቴሌ ራሱ የገጠሙ እንትን አለ አይደለ? እሱ በእሱ ጋር ሜይ ቢ 40 ደቂቃ ከ40 እስከ 60 ደቂቃ ውስጥ ከ20 ፐርሰንት 80 ፐርሰንት ያደርገዋል። እንትኑ 24 ሰዓት ነው እንደ የቴሌ የገጠማቸው አምናሹር። ግን እስከ አራት ሰዓት ድረስ ያደርግልሃል ነበር። እስከ አራት ሰዓት እና ኦንላይን ፔመንቱም ኦንላይን በቴሌብር ምና ነገር ስለሆነ ምናምን ምን ነገር ራስ ሄደንም ስለሆነ፣ አዎ ራስ ሄደ፣ እስካን ታረጋለ፣ ወሬ ትገባለ፣ ጠበቆች አሉ። ያው እንጂ ሌላ ምን ኦል ኤቭሪቲንግ አውቶማቲክ ነው። ይሄ ከቤንዚን ከሱ የትኛው ነው ይወደው? አረ ወ አይገናኝም። አሁን ይሄንን መኪና ፉል ለማድረግ ማክሲመም እንግዲህ 400 ምናምን ማለት በነዳጅ መኪና ብቻ ሄደህ ነግጣለው። ስንት ነው ስንት ኪሎ ሜትር? 600 ብር ነው መኪና ለማድረግ የሚያስፈልግ። በሱፐር ፋስቱ 40 ደቂቃ 600 ብር። አንተ ለይቱ ስራ ከብተ ምናምን ነዳጅ ይሄዳል። በጣም ኖርማል ጥሩ የምትላቸው መኪኖች 400 ኪሎ ሜትር መሄድ የሚችሉት መኪኖች በአንድ ፉል ነዳጅ በትንሹ እስከ አምስት ሺህ ብር ነዳጅ ይቀዳል። ቅዱስ ጋር ካሉ የምትወዳችው አንተ መኪኖች ሶስት መኪኖች አንደኛው ይሄ ቢዋይዲ ሊዮፓርዶላ ጀልታ ቴስት ያደርጋችሁት እናንተ ሶስተኛ ደግሞ ቢዚ ፎሬክሶ በጣም አሪፍ ነው። አሁን እኛ የያዝናት መኪና ሷ ኦ እንደ እሷ ሁለተኛ ነች። ነው መኪናው ውስጥ ነዳው ቅለቱ ቀለቱ የትኛው እ እውነቱ አልዋሽም፣ መሪው ትንሽ ከበድ ይላል። ለመልመድ እየሞከርኩ ለመልመድ እየሞከርኩ አይ መሪው አንድ

በላይ ምናምን ነገር ስትሄድ ይነሳናት እንትሉን ከዚህ መሪን ስትል ይመልሳል። ራሱ እሱ ማሳታችን ይችላል። እዚህ ጋር ላይ ምንድነው ከመገናኛ እንትን ሁሌ ፍሬቻ ምን እንግዲህ አይ ጋይስ፣ ለማንኛውም እንግዲህ አሁን ደግሞ ቡቻ አንተን እስኪ ሪያክሽን የማየት እንፈልጋለን። እንግዲህ ጋይስ፣ አሁን ቡቻ እንዴት ነው የመኪናውን አክስሌሬሽን ማለትም አንድ የረገጥ ስታደርገው ብዙ መኪናዎች ይፈጥናሉ፣ እነዚህ ይዘላሉ፣ ነው ያሳያል ማለት ነው። ቅዱስ ካሬንታል ቡቻ ማከራየት ብቻ አረቅ አንተ ምንድነው? እንግዲህ እንደምትያዩት በጣም ነው የሚያምር። አዲስ አበባ አዲስ አዲስ አበባ ነው የሆነችው። ቁልቁለት ላይ ብቻ ነው ወይስ? አክሰለሬሽን ብዙ መኪኖች እንደዚህ ኤሌክትሪክ ወደ ላይ የሚሄዳሉ። በጣም አክሰለሬሽን ጉልበት በጣም ኃይለኛ ናቸው። ብድግ ነው ብዙ ጊዜ ማይተክ ከሆነ መኪኖች እንትኖቹ ከኋላ በጣም ይገጫሉ እና በጣም ይፈጥናሉ ምናምን ነገር ፍሬንም ሲ በጣም ኃይለኛ ነው። ግጥም ማያ አንዱ ኋላ የመጣ አንዳንድ መኪና ሲፈጥን ሆነ ፍሪን ማይዝ ይመስላል። ብቻ አይ እነዚህ ያው ራሳቸውም አውቶማቲክም ስላላቸው ሴንሰር ስላላቸው እንትን ይላሉ፣ ያዝ ያደርጋሉ። በጣም ግን አይ ፍሬኑ እንዲ ሳየው ግን መኪናው እኔ እንደ ሌሎቹ እንደለመድኩት አልሆነብኝም። አረ የእኛው ፍሬ ወይ ወይ በእንትን አይ ቶላሊ ዘላ አይደለም ወይ በጣም መጫን አለብን ነው ወደፊት መሄድ አለብህ አይመስልህም ያለው። አሁን እንግዲህ ዳገት ነው እንት ነው አብዛኛው ሰው ያውቀዋል። የሂልተን እንዳገት ግን እንዴት እንደሚወጣ ነው። እንደው መንገዱ ዝግ ስለሆነ ነው እንጂ ከዚህም በላይ ፈጥነው ነው ይወጣው። አሬ፣ ስቶፕ። አይ መኪኖ ጉልበት አለው። ኦልሞስት አብዛኞቹ የኤሌክትሪክ መኪኖች ጉልበታቸው ተመሳሳይ ነው። ሁሉም ኃይለኛ። ለምን ባትሪ ስለሆነ ወይስ ምንድን ነው? የማይገባኝ ብዙ ጊዜ ደግሞ ተቃለ ደግሞ ተቃለ። እኔም ኤሌክትሪክ ስኬትቦርድ ነበረኝ። ኦኬ ላኬ እስኪ ቆመ። እስኬት እንደ ስኬትቦርድ ነው ኤሌክትሪክ ማለት እና አክሰለሬሽኑ በጣም በጣም ፈጣን ነው። ብድግ ሲል በጣም ያሳላ። በጣም ፓወር ሞድ ላይ ካደረከው ዳገት በጣም ነው ብድግ ነው የሚለው እህ ብቻ መጣሽ ሁሉም አብዛኞቹ ቢዜዲ ፎሬክሶች አይዲ ቢዋይዲዎች ምናምን አክስለሬሽናቸው በጣም ሀይ፣ በተለይ ደግሞ በጣም ሞደርን ሆነ የተሰሩት እንዲ ለኤስዩቪ ተደርገው የተሰሩት አሉ። እንደነዚህ አይነቶቹ እነሱ ደግሞ ጭራሽ ስፖርት ሞድ አላቸው ምናምን ነገር በቃ። እና ደግሞ ቅዱስም እንደዚህ አይነት መኪኖችን ሲያከራይ ከሶስት ወር በላይ ለሚከራዩ ሰዎች እንትን ያደርጋል። ማለት ከሶስት ወር በላይ ጉል ላላቸው ሰዎች በንግግር እቤታቸው ምናምን ነገር ይገጥምላቸውና እንትን አይቸገርም ቤት ነው ቻርጅ የምታደርገው ማለት ነው። ቤት ቻርጅ ስታደርግ እና ኢቭን ውጪ ቻርጅ ስታደርግ ያለው ልዩነት እራሱ በብር በጣም ሰፊ ነው። ቤት ኦልሞስት በሆር ውስጥ ነው ሜይ ቢ ሁለት ሺህ ብር አይቆጥርብህም ቆጣሪ ለብቻ እንኳን ብታረገው። የምሬ ነው እዚህ ገብቼ እንደማለት ታውቃለህ። በጣም ነው የሚገርመኝ እስከ ዛሬ ግን ከዛሬ አዎ

ከዛ ላይ ምናምን ነገር ለመጠቀም ምናምን ነገር ዩዘር አካውንት ናን ስለሚያስፈልገው፣ ወራዊ ሰብስክሪፕሽን አለው። ግን ሰብስክሪፕሽኑ በጣም ያስቃል። አሚን አመታዊ ነው፣ በዓመት ነው የሚከፍለው። በጣም ርካሽ ነው። እንደው አጠብቀው ውስጡ እንዴት ነው ውስጡ? ማለት የላይብረሪው ማለት በጣም ያምራል።

ሁለት ማለት ነው። ስንት ሺህ ተነድቷል? ሃያ ምናምን ሺህ፣ ሀያ አምስት ሺህ አካባቢ ተነድቷል። ሀያ አምስት ሺህ ተነድቶ በሶስት ዓመት ውስጥ ማለት ነው። ስለዚህ አሁን እናንተ ጋር የኤሌክትሪክ ሙሉ የራሱ መኪና ተከራያላችሁ ማለት ነው? አዎ እንደዚህ አይነት ይሄኛው ራሱን ባይሆን ሌሎች ከዚህም የተሻሉ መኪኖች አሉ፣ ኤሌክትሪክ ቢዜድ ፎሬክስ አለ አሉ። እና እንዳልኩ ከሶስት ወር በላይ ከሆነ ኤሌክትሪክ መኪና የምናከራየው በብዛት ቻርጅ ይቸገራል ሰው ወስዶ ቻርጅ የሚያደርግበት ቦታ ከሌለው ይቸገራል ና ከሶስት ወር በላይ ሲሆን ግን እኛም እንዳልኩ እንትኑ ስለሚገጥምለት ቤት ድረስ ማለት ነው። በጣም አሪፍ። ስለዚህ እንግዲህ ያው በጣም ያው ትንሽ ትንሽዬ ትንሽ አንድ ቀን እንኳን ከነዳ ትለምደዋለ ለእኔ ማለት ነው፣ ለአንተ እርግጠኛ ነኝ ትለምደዋለ። በጣም ል ነው በአንድ ቀን ይለመዳል። በተለይ አዲስ አበባ መንገድ ለለመደ ሰው ጠምቀላል። እና ለማንኛውም ጋይስ እንግዲህ የዛሬው ቪዲዮችን ይህን ይመስላል። አሁንም ሌላ ወር ደግሞ ከቅዱስ ቱርና ካሪንታል ጋር ቀጥለናል ማለት ነው። በጣም እኛም ሶ ሀፒ በጣም ደስተኞች ነን። ድለኝ ምንድን ነው? እስቲ ዞር በል። ቂጣ ነው ምቶ ነው እያስቸገረ ነው። እና ጋይስ፣ እኛም ለሚቀጥለው ወር አሁንም ከቅዱስ ቱርና ካር ሬንታል ጋር እየቀጠለን ያለ ነው። በድጋሚ አሁንም በዚህ ስልክ ቁጥር የደወላችሁ ስቲል የወንጩ ጉዞችን ስቲል እንዳለ ነው አይደል? እንዳለ ነው። በደንብ አሪፍ በሆነ ሁኔታ አሪፍ በሆኑ አክቲቪቲዎች፣ አሪፍ በሆነ ምግብ፣ አሪፍ በሆነ መኪና ነው የምንሄደው ሄደው እንግዲህ አሁን በዚህ ቁጥር የደወላችሁ የወንጪ ጉዞ እንዳያመልጣችሁ የቀን ለውጥ ተደርጉ ተደርጓል ሞር ሰው ብዙ ሰው እንደውም ሰዓት ስጡን ትንሽ ስፔስ ቢኖሩ እያሉ ስለነበር ቀኑን ቀይረነዋል በዚህ አጋጣሚ ቅዱስ ቱርና ካርኒታል አሁንም አሁንም ድጋሚ እናመሰግናለን መሰግናለን ያው በእናንተ ምክንያት ነው አዲስ አበባ እንደዚህ በመኪና መንዞራት እናንተም ደግሞ በዚህ አጋጣሚ ቤተሰቦቻችሁ ከውጭ የመጣ ሰው እዚህ ያለሰው መከራየት ከፈለጋችሁ በድጋሚ በዚህች ስል ቁጥር መደወል ትችላላችሁ ቅዱስ ቱርና ካርኒታል በድጋሚ ራስን አስተዋውቅ ማቲያስ ይባላል። እንግዲህ የቅዱስ ከቱር ካሪንተን ቤተሰብ ቤተሰብ እና ዲቴሎች ነው ነገር በደንብ ታስረዳኛል። ሌላ ጊዜ ሌላ መኪና ስገባ እንገናኛለን። ቦቻ እንዴ ነው እንዳልተው፣ አሪፍ ነበር። እየመጣ ነው እንደነ እንደነቶሚንዲ ስላለ። ለማንኛውም የዛሬ ቪዲዮችን ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩልን። ቻው